ጤና ስትልን ተመልካቾች እንዴት አላችሁ? አሁንም ላይክ፣ ሰብስክራይብ፣ ሽር ማድረጉን እንዳትረሱ። ከዚህ ቀደም ያደረጓችኋቸው ነገሮች ሁሉ በእርግጥም ታማኝ ቤተሰቦቼ፣ ወዳጆቼ ለማለት አስደፍሮኛል። አሁንም እንዲሁ መቀጠላችሁን እንዳትረሱ። በእርግጥም በኩራት ነው የምናገረውት። ቤተሰቦች ነገሩን በዚህ መንገድ ማሳደግ እንችላለን። አሁን ደግሞ ሰፋ ያለ መረጃ የህንድና የፓኪስታን ውጥረት የተመለከቱትን አጋራችኋለው። ህንድና ፓኪስታን ወደማይቀረው ጦርነት እያመሩ ይገኛል። የኒክሌር ጉዳይም በዚሁ አብሮ እየተነሳ ነው። የቻይናና የአሜሪካ ልዩነትም ደግሞ በዚህ ቦታ ላይ በስፋት ሊመለከት ይቻላል እየተባለ ይገኛል። ከዛም ባሻገር የዓለማችን ምላሽ ምን ሊሆን ይችላል የሚለውን እንዲሁ በስፋት አስቃኛችኋለሁ። ኢንዲያስ Prime Minister Narendra Modi has held a series of high-level meetings. በህንድና በፓኪስታን መካከል ያለው ውጥረት በርግጥም ዓለማችን በቀናት ውስጥ ወደ ግልጽ ጦርነት ኤዣ ገብቶ ልትመለከት እንደምትችል ከኢስላማባድ ከኒው ደልሂም የሚወጡ መግለጫዎች እያጋለጡ መጥተዋል። የአንድ ነጥብ አራት ቢሊዮን እና 250 ሚሊዮን ሕዝብ ጦርነት ከተቀሰቀሰ ደግሞ በርግጥም ከትላንቱ ዛሬ ዓለማችን ከባዱን የጦርነት ታሪክ ልታስተናግድ እንደምትችል ሳይታለም የተፈታ ያድርገዋል። ፓኪስታን የምትለው በቀናት ውስጥ የህንዱ ጠቅላይ ጠቅላይ ሚኒስትር ናሪንድራ ሞዲ ጦርነት ያውጁብኛል ግልጽ መረጃዎች እየደረሱኝ ነው በዛ ላይ ግዙፍ የጦር መሳሪያ ባለቤቶቹ ለዛውም ህንድ 172 የኒውክሌር አረር ጫፎችን ታጥቃ በሁለት ዝቅ ብላ 170 ኒውክሌሮችን አቀባብ ላይ የተቀመጠችው ፓኪስታን ጋር ሊደረግ የታሰበ ጦርነት መቋጫው አደገኛ ይሆናል ለዚህም ነው ከታጠቁት አደገኛ የጦር መሳሪያ ባሻገር የህዝብ ቁጥሩ ግዝፈት የሁለቱ ሀገራት ውጥረት ዓለም አቀፋዊነቱ በመካከለኛው ምስራቅ ያለው የእስራኤልና የጋዛ እንዲሁም በ አውሮፓ የሩሲያና የዩክሬን ጦርነት አይነት ሆኖ ባለበት ይቆማል ለማለት አዳጋች ነው፣ በሚል የጦር አዋቂዎች ስጋታቸውን የሚያስቀምጡት። ህንድ ፓኪስታንን ልትመታ ትችላለች አሁን ላይ በርካቶች የተስማሙበት ጉዳይም የሆነ መጥተዋል። ከዚህ ባሻገርም ታሪክ የሚያሳየው ይሄ ነው ነው። ኢስላማባድ ታማኝ የኢንተለጀንስ መረጃ ደርሶኛል፣ በሚቀጥሉት ቀናት ውስጥ ሞዲ ጦር ያዘምታሉ፣ ማሳያውም ጠቅላይ ሚኒስትሩ ተከታታይ የጸጥታ ስብሰባዎችን መርተዋል፣ ለዛውም በድብቅ የሚለውን ነው በሚል የፓኪስታን መግለጫ ያወጣል። ህንድ የምታስተዳድረው ካሽሚር ፖል ሀገም ጃሙ የደረሰው ጥቃት የሽብር ከዛም ፓኪስታን የምትደግፋቸው ኃይሎች የፈጸሙት ነው የሚል አረዳድ በኒው ደልሂ በኩል መኖሩ አይቀሬው ጦርነት እንዲሉ ያደርጋል። የሁለቱ የደቡብ ኤዥያ ሀገራት የዲፕሎማሲ ጉዳይ ጥያቄ ውስጥ ገብቷል ብቻ ሳይሆን ተቋርጧል የሚለው ውሃ ማንሳቱ ሁለቱ ሀገራት ወደ ጦርነት ሲገቡ የሚያደርጓቸውን እርምጃዎች እርስ በርስ ተወሳስደዋል። ሁለት ሀገራት ወደ ጦርነት ሲገቡ የሚያሳዩዋቸውን ምልክቶች እርምጃዎች ጭምር እርስ በርስ ተወሳስደዋል። ታዲያ ከዚህ ቀደም ከነበረው ታሪካቸው አንጻር ዘንድ ከፓኪስታን ጥያቄ ያለበትን ግዛት በመውሰድ ባሳለፏቸው ጦርነቶች መረዳት ይቻላል። ይህንም ተከትሎ ሞዲ የካሽሚርን ጉዳይ በራስ መንገድ የመጠቅለል አካሄድ ስለሚኖራቸው አደገኛ ውጥረት በኤዥያ ምድር አድርጎታል። ደሊህና ኢስላማባድ ላለፉት ሰባ ስምንት ዓመታት ከብሪታንያ ቅኝ ግዛት ነጻነታቸው በኋላ አራት ጦርነቶችን ያደረጉ ሲሆን ሶስቱ በካሽሚር ላይ በመሆኑ በእርግጥም ከአምስቱ ጦርነቶች አራቱ ወደሚል ታሪክ እያመሩ መሆናቸውን የሚያሳዩ መረጃዎች ከግራም ከቀኝም በመውጣት ላይ ናቸው ተሳትፈው ብሪታንያ ከባቢውን በ1947 ለቃ ስትወጣ ወደ ጦርነት ገቡ። ጉዳዩን ህንድ ወደ መንግስታቱ ድርጅት ይዘው ሄደች። ያው በወቅቱ ባይሳካም ካሽሚር ግን በንጉስ መተዳደር ጀመረች። የፓኪስታን ታጣቂዎች ካሽሚርን ለመቀማት ሲሞክሩ ንጉሱ ከህንድ ጋር ቃል ተግባብተው ጦርነቱን ደልሂ እንድታገዝ ከዛም ወደ ህንድ ለመጠቃለል ተስማሙ። ፓኪስታንና ህንድም ቀጥታ ጦርነት ውስጥ ገቡ። ታዲያ የመንግስታቱ ድርጅት መፍትሄ ያላበጀለት ውጥረት ተራዝሞ በ1949 ተኩስ አቁም ተደረሰ። ካሽሚርም ሁለት ሆነች የህንዷና የፓኪስታኗ ካሽሚር በሚል ሁኔታዎች ቦታቸውን ያዙ። በ1965 በድንበር በኩል የተቀሰቀሱ ጦርነቶች ወደ ሙሉ ውጥረት አድገው የፓኪስታን ኃይሎች የተኩስ አቁሙን መስመር ጥሰው በአንድ በኩል ሲገቡ የህንድ ጦር ደግሞ ወደ ፓኪስታን ዓለም አቀፍ ድንበር በማለፍ የፓኪስታንን ላሆር ገብተው ጥቃት ጀመሩ። የጸጥታው ምክር ቤት ጉዳዩን ለመቋጨት ጥረት አድረገ ተሳካለትም። ይህ ሁሉ ጉዳይ ባለበት አጋጣሚ ዛሬም እንዲህ አይነት እንቅስቃሴ እንዳለ የሚያሳዩ መረጃዎች መውጣታቸው አስፈሪው ውጥረት በዛ ቀጠና ያስብላል። የ1971 ጦርነት ደግሞ ለባንገላዴሽ መመስረት ጥሩ አጋጣሚ ፈጥሮላታል። በእርግጥ የቅኝ ግዛት ጣጣዎች የፈጠሩት ጦስ ቢሆንም ሀገራቱ በየራሳቸው መንገድ መፍትሄ ማምጣት አለመቻላቸው እንዲሁ እስካሁኑ ጦርነት አድርሷቸዋል። በተለይም ህንድንና ፓኪስታንን የሚለየው መስመር ኤልአውሴን አልፎ መግባት በአብዛኛው ለግጭታቸው መንስኤ እየሆነ መጥቷል። በእርግጥ አካባቢው በተለያየ መንገድ ውጥረት ተለይቶት ባያውቅም የህንድ መንግስት አክራሪ የህንዱ አቀንቃኝ በመሆኑ አብዛኛው ሙስሊም ከሆነባት ፓኪስታን ጋር ውጥረቱ ከጥንት ነው ለማለት የሚያስደፍር ክስተት ሆኗል። ከ80 እስከ 85 በመቶ ሙስሊም በፓኪስታን 80 በመቶ ደግሞ ሂንዱይዝምን የሚከተል በህንድ ህዝብ ያለበት በመሆኑ መነሻዋ ካሽሚር ልትሆን ብትችልም ዓለም አቀፍ ትርጓሜው ግን ከእምነት ጋርም አብሮ ለማየት የሚያስገድድ አጋጣሚ እየፈጠረ ነው። በዛ ላይ ኢራንና ሳውዲ አረቢያ ለማደራደር ሲሞክሩ ቻይና እምብዛም በጉዳዩ ላይ ገፍታ ለመሄዷ ትራምፕም ስራ በስቶብኛል በሚል ስሜት ሁለቱ ጎረቤቶች ችግራቸውን ያስተካክሉ ማለታቸው ትርጓሜውን ውስብስብ ያደርገዋል። ምናልባትም ካለው የዲፕሎማሲ ትስስር አንጻር ቻይና ወደ

በርካታ ማሳያዎች አሉ። ህንድ ከቻይና ጋር በሂማሊያ ተራራ በኩል የይገባኛል ጥያቄ ውስጥ መሆኗ፣ በህዝብ ቁጥር በቀጠናዊ ተገዳዳሪነትም እንዲሁ ውዝግብ ውስጥ መግባቷ፣ ሺጂንፒንግ ከፓኪስታን ጋር ሊጓዙ ይችላሉ የሚለው ሀሳብ ውሃ ሊያነሳ ይችላል። በዛ ላይ ቤጂንግና ኢስላማባድ የጋራ የደህንነት ስምምነት፣ በንግድና በስትራቴጂክ ጉዳዮች ላይ ለመስራት መስማማታቸው ደግሞ ጉዳዩን እርግጥ እንዲሉ ያደርገዋል። በሌላ በኩል በደቡብ ኤዥያ ያለውን አቅሟን ለማጠናከር እንዲሁም ዲፕሎማሲዋን ከቻይና በተቃራኒው ለማስቀጠል ቀጠል ውጥን ያላት አሜሪካን ብትሆን ከፓኪስታን ይልቅ ምርጫዋ ህንድ እንደምትሆን ማሳያዎቹ የበዙ ናቸው። የሩሲያ ምርጫ የት ይሁን ደግሞ በትልቁ የሚጠየቅ ሆኗል። ምንም እንኳን ሁለቱም ጋር አብሮ በመስራት ቻይናን ባለችበት ማስቀረት የዋሽንግተን ውጥን መሆኑ ግልጽ ቢሆንም ትራምፕ የካቲት 13 ላይ ሽሪ ናሬንድራ ሞዲን በትልቅ የመሪዎች ክብር ሲቀበሏቸው፣ ስትራቴጂክ ስምምነቶችን ሲያደርጉ፣ አለፍ ሲልም ዩኤስ ኢንዲያ ካምፓክት ኢኒሽቲቭን ይፋ ሲያደርጉ ወታደራዊ ትብብርን ቴክኖሎጂን ግምት ውስጥ ሲስማሙ ቤጂንግ ግመንቱ ግምት ውስጥ በመግባቷ ጉዳዩን በተለያየ መንገድ ለመረዳት አያዳግተም። ከዚህ ባሻገርም ዶናልድ ትራምፕ ህንድን በትልቁ የመሪ ደረጃ የጎበኙ በመሆናቸውም ከዚህ ቀደም ነገሩን ሊያወሳስቡ ይችላል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ ታሚ ብሩስ የሰጡት አስተያየትም በእርግጥም ዋሽንግተን ከኒው ደልሂ ጋር ተሆን የሚለውን ጥያቄ አብዝቶ የሚያስነሳ ሆኗል። በአሁኑ ሰዓት ዋሽንግተን ከደልሂ ቤጂንግ ከእስላማባድ ቆሙ ለማለት ባያስደፍርም ጉዳዩ እየተወሳሰበ ከሄደ ዓለም አቀፉ አሰላለፍ ከዚህ አይወጣም። ጦርነቱ እንደማይቀር ከፓኪስታን በኩል የሚወጡ መረጃዎች ሲጠቁሙ የናሬንድራ ሞዲ አዳራሽ ዘግተው ከመከላከያው ጋር መምከር ወታደራዊ አረዳዱ አይቀሬው ግጭት መሆኑን የሚጠቁም ነው። የፓኪስታን የማስታወቂያ ሚኒስትር አታውላ ታራር መረጃው አለን ለዛውም እስከ 36 ሰዓታት ህንድ ጦር ታዘምት ብናለች ማለታቸው ከሁለቱ ሀገራት ታሪክና ዓለም ጦርነትን ከሱዳን ጋዛና ዩክሬን የተለማመደችበትን አሁናዊ ሁኔታ ግምት ውስጥ ማስገባት ወደ መፋለሙ ለመቀላ ቀል ምን የሚያግዳቸው ጉዳይ ይኖራል? እነዚህን ሀገራት ሊያስብልም ይችላል። ሻህባዝ ሻሪፍና ጠቅላይ ሚኒስትር ናሬንድራ ሞዲ አብሮ መስራት አለባቸው ቢባልም አሁን ባለው ሁኔታ ግን ከፓኪስታን ይልቅ ህንድ የጦርነት ነጋሪት ጉሰማ ላይ እንደሆነች የሚጠቁሙ መረጃዎች በስፋት እየወጡ ነው። ጠቅላይ ሚኒስትር ናሬንድራ ሞዲ የህንድን ጦር ሙሉ ወታደራዊ ዘመቻ እንዲያደርግ መብቱን መስጠታቸው እንዲሁ እያነጋገረ ይገኛል። ፖለቲከኞች የጦሩን ጉዳይ ሙሉ ለሙሉ ለወታደሩ ሰጡ ማለት ትርጉሙን የሚያውቁት የዘርፉ ሰዎች ቢሆኑም ግልጹ ጉዳይ ግን ጉዞ ወደ ጦርነት የሚለው የማያወላዳ አረዳድን ይሰጣል። ለተከታታይ አምስት ቀናትም ተታኩሷል። እነዚህ ሀገራት ቢያንስ እንደቀደመው ልምዳቸው ህንዳውያን በርካታ ወታደራዊ ታክቲኮችን ሊከተሉም ይችላሉ ተብሏል። በድብቅ ድንበር ጥሶ መግባት፣ ወታደራዊ መሰረቶችን መምታት፣ ወታደሮችን በራሳቸው ኢላማ ማድረግ ሊሆኑ እንደሚችሉም ይገምታል። ሕንድና ፓኪስታን መልእክት ሳይለዋወጡ በሆነ ቅጽበት ጦርነት ውስጥ ገብተው ማየት ዓለም ልምዷም በመሆኑ አሁንም ያለው አኬድ ይህ ሊሆኑ ሊሆን ይችላል። 20162019 የቅርቦቹ የዚህ ማሳያዎች ናቸው። በተለይም ህንድ የ1960ውን የኢንደስ ውሃን የክፍፍል ስምምነት መዝጋቷ፣ ጠብታ ውሃ ወደ ፓኪስታን አይወርድም ማለቷ፣ የኢስላማባድ ደም ውሃ ካልፈሰሰ የህንዳውያን ደም ይፈሳል በሚል ብርቱ አቋም ማራመዷ፣ የአየርና የድንበር እንቅስቃሴዎችን መዝጋታቸው፣ እንዲሁም ዲፕሎማሲ መቋረጡ በቀጠለበት አጋጣሚ ቻይናም አሜሪካም እባካችሁ አብርዱት የሚል የሚል ጥሪ ከማቅረብ አለመሻገራቸው አንዳች ነገር ምናልባት በደቡብ ደቡብ ኤሽያ ዓለማችን ልትመለከት እንደምትችል ፍንጭ የሚሰጥ ጉዳይ ሆነዋል።